ሰላም ጤና ይስጥልኝ። ዛሬ እርጥብ እንዴት እንደምንሰራ እናያለን። ድንቹ እንደዚህ የከተፍኩትን ትንሽዬ ወይ ለስምንት ወይ ለአስር ደቂቃ በውሃ ውስጥ አንተ ከትከዋለሁ እንደሚበስልላችሁ ማለት ነው። እንደዚህ የከተፍ እርጥብ እንዴት እንደሚሰራ አሁን አብረን እናያለን። ተከታተል። ይው ድንቹን እንደዚህ ካረግ ነው በኋላ ማጥለያ ላይ እንደዚህ እናስቀምጣለን። ከዛ የምንሰራበትን ነገር እንጥዳለን። የጣድ ነው ላይ ዘይት እናደርጋለን። ዘይታችን ላይ ቲማቲማችንን እንዲበስል እናደርጋለን። ቲማቲሙ እየበሰለ ነው። እሱ ላይ ጥቁር አዝሙድና ኮረሪማ አብሮ የተወቀጠ ጨመርኩበት። ከዛ ያዘጋጀሁትን ድንች ጨምርበታለሁ። ከዛ ብሬ ቀላቅለዋለሁ። በዛ ሚጥሚጣ ሚጥሚጣ በዛ ፊት ይጣፍጣል። በዛ ጨው ያው ስቶ እንዴት እንደሚጣፍጥ በደንብ እንደዚህ ተቀላቀል ነው። በኋላ እርጥባችን አሁን በጥሩ ሁኔታ እየደረሰች ነው። በዛ ቃሪያችንን ይጨምራል። እዛ የመጥበሻ ቅጠል አዘጋጅቻለሁ። እንደዚህ የመጥበሻ ቅጠል ጨምርበታል። አሁን እርጥባችን ደርሰዋል ማለት ነው እንጂ በሆነ ሁኔታ ሻለስጥም ምርጥ ርጥብ ብትቀምሱት

እንደዚህ ሁለት ዳቦ ነው ያዘጋጀሁት። ሁለቱም ዳቦ ውስጥ እንደዚህ እርጥቤን ካረኩ በኋላ ላዩ ላይ ካቻፔን እንደዚህ ያደረግና አቀርበዋለሁ ማለት ነው። ያው ሁላችሁም ሞክሩት፣ እዩት። ለነበረን ቆይታ መልካም ጊዜ አመሰግናለሁ። አጣጥሙት። ሰላሙኑ። ቻው ቻው፣ ደህና ሁኑ።